አፍሪካ በዓለም የተለዋዋጭ ስርዓት በሚል መሪ ሀሳብ ባሕር ዳር ከተማ 11ኛውን የጣና ፎረም በነገ ውለት ማካሄድ ትጀምራለች። በዚሁም እንግዲህ በርካታ ዝግጅቶች ሲደረጉ ቆይተዋል። በተለይ ባሕር ዳር ከተማን እንግዶቿን ለመቀበል አስፈላጊውን ዝግጅት ሁሉ ስታደርግ ሰንብታለች። እንግዲህ በአሁኑ ሰዓትም የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም አምባሳደሮች እና መሪዎች እና የተለያዩ ባለድርሻ አካላትን ጨምሮ እንዲሁም የሚዲያ ባለሙያዎች ወደ ባህር ዳር ከተማ እየገቡ ይገኛሉ። በዚሁም ታዲያ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የክልሉ ከፍተኛ አመራሮች ናቸው አቀባበል እያደረጉላቸው የሚገኙት። እንደሚታወቀውም የጣና ፎረም እንደ አውሮፓውያን አቆጣጠር በ2011 ዓ ም እንደ አውሮፓውያን አቆጣጠር በ2011 የተጀመረ ፎረም ነው። በተለይ በአፍሪካ ሀገራት የደህንነትና የሰላም ጉዳዮች ላይ አፍሪካውያን ችግሮቻቸውን በአፍሪካውያን መፍትሄዎቻቸውን ያገኙ ዘንድ የተቋ የተቋቋመ ፎረም ነው። ታዲያ በየአመቱ ይህ ፎረም እየተካሄደ በዘንድሮ አመት 11 ኛው ላይ ደርሷል። የዘንድሮ 11 ኛው የጣና ፎረምም ታዲያ በባህር ዳር ከተማ በነገው ዕለት እንዲሁም ከነገ በስቲያና በ አስራ ስድስት ማለት ነው በአዲስ አበባ የሚካሄድ ይሆናል። እንግዲህ መርሃ ግብሩ መሰረትም ታዲያ በነገው ዕለት በመክፈቻ ስነስርዓቱ በባህር ዳር ከተማ በሚኖረው ማለት ነው የመክፈቻ ስነስርዓቶች ከዛ ባሻገርም በአፍሪካ የደህንነትና የሰላም ጉዳዮች ዙሪያ የፓናል ውይይቶች ይካሄዳሉ ተብሎም ይጠበቃል። በዚህ ረገድም ታዲያ የዩኒቨርሲቲዎች ሚናን ትኩረት ያደረገ የፓናል ውይይትም ይካሄድ እንደሚካሄድ ነው መርሃ ግብሩ የሚጠቁመው ማለት ነው። ከዛ ባሻገርም ለሁለት ቀናት በአዲስ አበባ በሚካሄደው መርሃ ግብር መሰረትም ሌሎች ጉዳዮች በተለይ በአፍሪካ ችግሮችና መፍትሄዎቻቸው ዙሪያ የተለያዩ ውይይቶችና የባለድርሻ አካላት ልምድ ልውውጦች የሚካሄዱበት ይሆናል ማለት ነው። እንደ አጠቃላይ በዛሬው በባህር ዳር የበላይ ዘለቀ ዓለም አቀፍ የበላይ ዘለቀ አየር ማረፊያ ሲደርሱም ታዲያ ከፍተኛ አመራጅ በተገኙበት ነው አቀባበል እየተደረገላቸው የሚገኙ የአፍሪካን ስሜት እንዲሁም ደግሞ የኢትዮጵያን ባህልና አልባሳትን ጭምር የሚያስተዋውቁ የኢትዮጵያን ምግቦች የሚያስተዋውቁ አቀባበሎችና ስነስርዓቶችም በዚሁ ደመቅ ባለ ስነስርዓት ነበር እንግዶች ሲገቡ የቆዩት ማለት ነው። በአሁኑ ሰዓት እንግዲህ የተለያዩ መሪዎች ወደ ከተማዋ እያቀኑና እየገቡ ይገኛሉ። ባህር ዳርም እንግዲህ በተለይ እነዚህን ባህር እነዚህን እንግዶች ለመቀበልም የሆቴሎችንና የመሳሰሉ አገልግሎቶችን ጨምሮ የተለያዩ ዝግጅቶች ሲደረጉ ቆይተዋል። ከነገ ጀምሮ ደግሞ እንግዲህ ቀደም ሲል ያነሷቸው መርሃ ግብሮች በየመርሃ ግብሩ ማለት ነው የሚስተናገዱ ይሆናል።